ተመልካቾቻችን ዜናዎቻችን አሁንም እንደቀጠሉ ናቸው። በተከታይነት ደግሞ አጫጭር ጉዳዮችን ወደ እናንተ እናደርሳለን። መሰረተ መቅጫ አቅርበዋለች። ዓለም አቀፉ ማህበረሰብ ኢትዮጵያን ጨምሮ ሌሎች በማደግ ላይ የሚገኙ ሀገራት የአየር ንብረት ለውጥን ለመከላከል እየተገበሯቸው ላሉ ሀገር በቀል ኢኒሽቲቮች ተገቢውን ድጋፍ እንዲያደርግ የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ ጥሪ አቀረቡ። በጀርመን በርሊን ከተማ እየተካሄደ ያለው የ2025 የፒተርስበርግ የአየር ንብረት ለውጥ ምክክር እንደቀጠለ ነው። የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ ኢትዮጵያ የአየር ንብረት ለውጥን ተጽዕኖ ለመቀነስና ለመከላከል እየወሰደቻቸው ያሉ ሀገረ በቀል እርምጃዎችን አስመልክቶ ገለጻ አድርገዋል። የአረንጓዴ አሻራ ስኬት በምክክሩ ላይ አድናቆት የተቸረው ሲሆን ኢኒሽቲቪው ሊደገፍና ሌሎችም ሀገራት ሊተገብሩት እንደሚገባ ተገልጿል። ኢኒሽቲቪው በተለያዩ አካባቢዎች የሚገኙ ህብረተሰቦችን ኑሮና የአኗኗር ዘይቤ እንዲለወጥ አስተዋጽኦ ማድረጉንም ገልጸዋል። ዘገባው የ

መንግስት ጠንካራና በአግባቡ የተደራጀ የፋይናንስ ስርዓት በመዘርጋት ከታክስና ታክስ ካልሆኑ ምንጮች የሚሰበሰብ ሀብት ለሀገራዊ ልማት እንዲውል እያደረገ መሆኑን የገንዘብ ሚኒስቴር አስታወቀ። ኤፍኤስዲ ኢትዮጵያ ከገንዘብ ሚኒስቴር ጋር በመተባበር ነጠላ ሂሳብ አስተዳደር ለመንግስት ገንዘብ አስተዳደር አስፈላጊ መሳሪያ በሚል መሪ ሀሳብ አውደ ጥናት ተካሂዷል። የገንዘብ ሚኒስትር ዴታ ዶክተር ኢዮብ ተካልኝ መንግስት የገንዘብ እንቅስቃሴው ለማዘመን በጀመረው ጥረት ሂደቱን በዲጂታል ስርዓት ለመለወጥ አበረታች ስራ እያከናወነ እንደሚገኝ ገልጸዋል። የመንግስትን ሀብት ወ ቆጣቢ ቀልጣፋና ውጤታማ በሆነ ስርዓት ማስተዳደር ሀገራዊ ግዴታችን ነው ብለዋል። መንግስት ጠንካራና በአግባቡ የተደራጀ የፋይናንስ ስርዓት በመዘርጋት ከታክስና ታክስ ካልሆኑ ከእርዳታ፣ ከብድርና ከሌሎች ምንጮች የሚሰበሰብ ሀብት በአግባቡ ለሀገራዊ ልማት እንዲውል እያደረገ መሆኑን ተናግረዋል። ዘገባው የኢዜአ ነው። መንግስት ለዜጎች ጥራት ያለው የጤና አገልግሎት ተደራሽነትን ለማሻሻል በቁርጠኝነት እየሰራ ነው ሲሉ የጤና ሚኒስትር ዶክተር መቅደስ ዳባ ገልጸዋል። የጤና ሚኒስቴር ዶክተር መቅደስ ዳባ በአሜሪካ የስታንፎርድ ድህረ ምረቃ ትምህርት ቤት ልዑክ ጋር በኢትዮጵያ የጤና አገልግሎት ተደራሽነትና ዘላቂነት ያለው የጤና ስርዓትን መገንባት በሚቻልበት ጉዳይ ዙሪያ ተወያይተዋል። በውይይቱ በተለይም የእናቶችና ሕጻናትን ጤናን ለማሻሻል በሚደረገው ጥረት እንዲሁም ጠንካራ የጤና ስርዓት ለመፍጠር እየተሰራ ያለውን ስራ በተመለከተ ሚኒስትሯ ገለጻ ማድረጋቸውን የሚኒስቴሩ መረጃ ያመለክታል። በተጨማሪም የኢትዮጵያን የጤና አጠባበቅ ስርዓት አወቃቀር በማስመልከት የተለያዩ የአገልግሎት አሰጣጥ ደረጃዎችን ማጠናከር ላይ ያተኮሩ ውጥኖችንም ለልኡኩ በዝርዝር መግለጻቸው ተመላክቷል።